እሬቻ ለአስር ዓመት ያክል በቤተሰብና በአካባቢያችን እንደ መሪ ተከታታይ ለአስር ዓመት ስርዓቱን መርቻ ዋቃ እግዚአብሔር ከሆነ የሚሉ ሀሳቦች አሉ ዋቄፈታ አማኞች ለእግዚአብሔር ከሆነ መስዋዕቱን የሚያቀርቡት እንደ አንድ ክርስቲያን ወይም ደግሞ እንደ አንድ ሌላ እምነት ተከታይ ለእግዚአብሔር በሚቀርብበት ፕሮግራም ላይ መገኘት ምን ችግር አለው ስርዓቱን አዛብታቸዋል አምልኮ ትታቸዋል ሁላችሁም ገና ታልቃላችሁ የሚል ነው በዋቄፈታ ሃይማኖታዊ ግንዛቤ እርኩስ የሚባል መንፈስ የለም። ለሶስት ወር በአንድ አፍንጫ ብቻ ደም እየፈሰሰኝ ግማሽ አካሌን እያመመኝ በቃ ኦልሞስት ራሴን ለማጥፋት የወሰንኩበት ጊዜ ነው። የኢሬቻ አከባበር፣ የኢሬቻ ባህል ምን ትርጉም አለው? ኢሬቻስ ደግሞ ምን ያህል ከእምነቱ ጋር ከግለሰብ ቅድም ከአያናዎች ጋር የሚያገናኝ ምን አይነት ስፕሪቹዋል ኮኔክሽን ይፈጥራል? በሟቹ በሞቱ ሰዎችና ወይም የሞቱ ቅድመ አያቶችና ነዋሪዎቹ ጋራ ህያው ግንኙነት እንዳለ ነው የሚታሰበው እንድም የሚታመነው በዋቄፈታ ማለት ነው። ተቆጡ ማለት ወይ ጭንገፋ ነው ወይ ሞት ነው። ብዙ ጊዜ እንደ ባህል እንወስድና አሁን ዋቄፈታ ራሱን የቻለ ሃይማኖት ነው። ስለዚህ ዋቄፈታ እና ኦሮሞ አንድ ናቸው ማለት አንችልም ማለት ነው። በየቦታው እየሄድኩ ሰበስባለሁ። ስለዚህ ለአያና ተገዛው ከመናፍስቱ ዓለም ጋር ተገናኘው።